ኢትዮጵያ ዙሪ ፊትሽን ለፈታሪ ኢትዮጵያ ዙሪ ፊትሽን ለፈታሪ የሃይማኖት አባት ሁሉችን ትሪ ከመጣብሽ ጭንቀት ምንም እንዳትፈሪ። ሰይጣን ኃይል የለውም። ፈጣሪ ሽንፍሬ ስሙ ፕሮፌሶ ስሙን አልጋሽ ይጥራው ሰይጣን ያመነው ሰይጣን የሚመራው ሀገሩን ለሰይጣን እንዴት ነው የሚሸተው

ሰላም ጤና ስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ያው በሌላ አስተያየት መጥቻለሁኝ። ያው እንግዲህም የመጣሁትም ታውቁታላችሁ፣ እየተካሄደ ያለው ስለ አገራችን ጉዳይ ሁላችንም ሁላችንም እያንዳንዳችሁ በተሻለ የመጠን አስተያየታችሁን አንብቤ ያለሁ መልሱን ለመስጠት ሞክሬ ያለሁ በጣም ሁላችንም ያስጨነቀን በጣም ከሚገባው በላይ የረበሸን ወዴት እየሄደች ነው አገራችን? ምንድን ነው የሚቀጥለው ጄኔሬሽን፣ አገራችንን የሚይዘው ጄኔሬሽን ምን አይነት ይሆናል የሚለው ነገር እና እነዚህ ደግሞ በወገኖቻችን በዚህ በነጮች እየተመሩ በነሱ ፈንድ እየተደረጉ አገራችንን፣ ሰዋችንን፣ ወገናችንን እንዴት ወዴት እየወሰዱት መሆኑ ያስጨነቃችሁ ያስጨነቅን ብዙዎቻችሁ አላችሁ እና እስኪ ዛሬ ደግሞ መቼም ይህንን ቪዲዮ ሁላችንም የምናየው ነገር ነው። ግን ባየሁት ጊዜ በጣም በጣም በጣም የገረመኝ ነገር እንግዲህ ይሄንን ነው ከዚህ በፊትም የተናገርኩት ነገር ነው። የተፈጠረው ነገር የተጻፈውን ማዘዣ ፎቶ አንስተሽላኪልኝ ምናም ብሎ የሚያስፈልገውን መድኃኒት በስልክ የነገረኝ እሱ ነው፣ ግን አንስቼ እኔ ስለሰጠውኝ ለሰውየው በቃ እኔ ጥፋተኛ ተደረግኩ። ሰውየው በዛ ሰዓት የሆነው ምንድን ነው? ሙሉ ለሙሉ በእኔ መድኃኒት ማሳሳት ምክንያት ፓራላይዝድ ሆነ ማለት ነው። ቀድሞ ተናግሮኛል። ሶ ስለ ሂስቶሪያ ጠየኳት ስንትወራ እንደሆነ ምናምን ምናምን ነገር ከዛ በቃ በሰዓቱ ኖርማሊ ዋጋኋት። ከዛ ማለት እኔ ስወጋት እዛ የምትሰራ አንድ ሴትዮ ማለት አንድ ዶክተር መጣች እዛ የምትሰራ ከዛ በጣም ጮኸች። እንዴት ነው እየወጋኋት እያለ አላለቀም ነበር መድኃኒት ሁላ ከዛ በጣም ጮኸች ምናምን ነገር ሴትየዋም ወዲያው ህይወቷ አለፈ። እንደዚ አይነት ነገር ገጥሞኝ አያውቅም ማለት ሁሉንም ሰው ወግቻለው። በጣም ብዙ ሰው ወግቻለው፣ ግን ማንም ምድር ላይ ሞተው ያውቅ። የሚደረገው ነገር ከሆስፒታሉ እውቅና ውጪ ነው። አዎ ማለት ሆስፒታል ውስጥ ያሉ ጥቂት ሰዎች ብቻ ናቸው ይሄንን የሚያውቁት እና ከላይ ሆኖ የሚመሩት። በሰዋት እርጄ ላይ ሞተች። ያቺም ዶክተር ጮኸች ምናምን ሰው መጣ። እነሱ በስሪት ተሰቷት መጥቶ፣ ግን ያቺን ልጅ ያቺን ሴትዮ ከወጋሽ በኋላ የዛች ነፍሰ ጡር ህይወት እንደጠፋ ነበር የተናገረችው ዶክተሯ። ከዛ በኋላ እሷ እንደታሰረች፣ ከዛ በኋላ እንዳስወጧት፣ ይህን ይህን ይህን ነገር አውርታለች። ከዚህ በፊት ደግሞ የጌታቸው ያቺ ጌታቸው በተያዘበት ጊዜ አብራ የተያዘችው እንዴት እንደያዘች ምክንያት ሰጠናለች። የሆነ ደካማ ቢጤ ሰካራም ሜኔ ቢጤ መንገድ በር ላይ ሲያስቸግራት ምናምን ገፍታ ወድቃ ሞቶ ከዛ ቪዲዮ ይዞባት እንደዚህ አያችሁ ይሄ ከዚህ በዚች ይቺ ልጅ በተናገረችበት ጊዜ ጌታቸው በተያዘበት ጊዜ ይሄ እነዛ ወጥመጃ የነሱ ወጥመድ ማድረጊያ ነው እንጂ ፕሮግራም አድርገው ነው እንጂ እነዚህ ልጆች ወንጀሉን በትክክለኛ ራሳቸው አድርገው ፈጽመውት አይደለም ብያለሁ። እቺ ዶክተሯን ባለችው ደግሞ እቺ ዛሬ ደግሞ የሆነውን ደግሞ እስኪ እችን ቪዲዮ አይተን ተመልሰን እንምጣ። ለእንዳልኩ ልጅቷ የአክስቴ ልጅ ነች ዘመድ ከገጠር ነው የመጣችው። ስለዚህ ጨስ እንትን ማለት ነበረብኝ፣ መያዣ መንገድ መያዝ ነበረብኝ ነበር ቢ ይሄ መድኃኒት እንድትጠቀም አደረኳት። በሰው ህይወት ነው የምትይዘው። እዛ ጋር የሰው ህይወት አበላሽተ ነው እሷ የምትይዘው። እንድታጋለጠኝ አልፈለኩም። ምክንያቱም የሆነ ጊዜ ይሄ ነገር ከመከሰት በፊት ይሄ ስራ ስሰራ መጣች። ስለዚህ መያዣ መንገድ ነበረብኝ። ቢ ኦ ለስታው ስትለኝ ስጪው አደረኳት። ይሄ ነገር እንትን አለ። ምክንያቱም አሁን እንትን ብትል በሕግ አካላት ብትሄድ እሷ ነች እንጂ እኔ አይደለም ትጠየቂ። የማለው ያዘዙኝን ነው የምትፈጽመው በእኛ ደግሞ አሰራር ማንም ይሁን መያዝ ካለበት ይያዛል፣ ግን መስዋዕት መክፈል ካለበት መስዋዕት ትከፍላለ። ስለዚህ እኔ ደግሞ ጋለስ ስለሌለብኝ ወይም ምንም መቸግር ስለሌለብኝ እች ልጅ መያዝ ነበረባት። ነገር ተደረገ ተናገረው። እንደሰማችሁት ደግሞ እንሷን ለመያዝ ይሄን ማድረግ ነበረባት። ግን ምኑ እንደገረመ ታውቃላችሁ? እኛ ማንን መጥፋት ያለበት ይጠፋል፣ መሆነበት ያለበት መገበር ያለበት ይገበራል ይቺ ቃል በጣም ከበደች። እንግዲህ ተመልከቱ፣ እንደዚህ ነው። የዚህን አይነት አይምሮ ነው ያላቸው። እንግዲህ እነዚህ ሰዎች አሁን በጣም ጥቂቶች እንዳልሆኑ እየተረዳን ነው። ለእንዴት እንደሆነ ታውቃላችሁ? በትናንትና በአቤል ቪዲዮ ሴትዮዋ በስንትና ስንት ሺ በአስር ሺዎች በሃያ ሺዎች ያክል ህዝቦችን የሚያስተዳድር ቢሮ ነው ብላለች። እና እነዚህ ሰዎች ጥቂት እንዳልሆኑ አሁን ተረድቻለሁ ግን እነዚህ ጥቂት ያልሆኑት ሰዎች እንደዚህ አእምሮ ካላቸው በዚህ አይነት ደረጃ ሰውን መገበር ካለበት ይገበራል ከተባለ ምን አይነት ኢትዮጵያዊነትን ወደፊት የሚኖረን ምን አይነት ማንነታችን ወዴት እየሄደ ነው የሚለው ነገር በእውነት ነው የምላችሁ። ደግሜ ደግሜ እንድጠይቀው አይምሮ ይጠይቀኛል። በጣም ከባድ ጊዜ እንዳለን ሁላችንም እናቀዋለን። ግን እነዚህን ሰዎችን እንዴት ነው የምናጠፋቸው? ይሄ ሰውዬ ዛሬ ጭራሽ ደግሞ በባለስልጣን ደረጃ በሁሉም ደረጃ እናንተ እኮ ተራራ ነው የምትጋፉት ብሏል። ኃይል የፈጣሪ ነው እሱ ይዋጋልን እነሱን በትክክል እውነቱን ነው አንችላቸውም አቅምም የለንም ግን ሀይል ፈጣሪ ነው እሱ ከእሱ የሚያሸንፍ ማንም ነገር እንደሌለ እናውቃለን ለዛም ነው ዛሬ ወንድማችን እዛ አይገባም ሲኦል ነው እየተባለ ገፍቶ የገባበት በነገራችን ላይ አድማጮቼ እኔ በጣም በሰቀቀን ያለሁት የነገው ቪዲዮ እኔ እንጃ ምን ይሆናል በሚለው አንደኛ የሚገበር ነገር ሰው ይገብራሉ ብዬ ነው ማስበው እነዛ ሰዎች እነዛ አውሬ የተባሉት እነምን ምንድን ናቸው የሚለው ራሱ ጭንቅላቴ ላይ አደግሞ ደግሞ ይቃጭላል። አቤል ከአቤል ያመለጠው አውሬ ነው ወይስ ሌላ አውሬ ነው? የሰው አውሬ ነው? እውነተኛ አውሬ ነው? ሁሉ ነገር ጥያቄ፣ አይምሮ ላ ያለ ምንድን ነው የሚገበርለት? ከእሱ ደም የሚመጣ ከእንስሳ ደም ነው? እውነት ሰው ሆኖ ሰው የሚበላ አውሬ ነው? ብዙ ጥያቄ አለ አይመሮ የውስጥ ወንድሞች እህቶች፣ እርግጠኛ ነኝ የእያንዳንዳችሁም ይሄ ጥያቄ ይኖራል ብዬ ነው ማስበው። የመጨረሻው ጩኸታቸው አእምሮ ላይ እየጮኸብኛል። የነዚህ ወንድሞቼ ጭንቀት እኔንም ጨንቆኛል። ተመልከቱት እንግዲህ ይሄ የሚሆነው ያለው ኢትዮጵያ ላይቶች ይሄ ነገር በጣም በጣም ስር የሰደደ ነው። እነዚህን ወንድሞቻችን በምን እናበረታታቸው? በምን እንርዳቸው? ፈጣሪ ይርዳቸው። ምንም እያደረግንላቸው አይደለም። እነሱ ፈጣሪን አምነው ነው እየታገሉ ያሉት። ሰይጣን ምንም ኃይል እንደሌለው አምናለሁ። ሰይጣን ኃይል የሚኖረው እኛ በሰጠነው ልክ ነው። ይህንን አምናለሁ። ሁሉም ሁሉም ጉልበት ለፈጣሪ ነው። እሱ ጉልበት የሆናቸው በእውነት ነው የምላቸው። ግን የገባንበት የገቡበት ዕዳ ግን ትልቅ ዕዳ ነው። ማንም ማንም ወንድሞቻችን እንዲጎዱ አልፈልግም። እኔ ይሄ አውሬው አውሬው ተይዞ የሆነ ነገር ተደርጎ እኔ አላውቅም። ብቻ የነገ ቪዲዮ በጣም በጣም በጉጉት የምጠብቀው ቪዲዮ ነው የሚሆነው ግ ቁጥጥር ሰውኛለው። ልታስሬን ትችላለህ ምና፣ እኔ ግን ነገ ወጣለሁ። ምክንያቱም ነገ የምወጣበት ደግሞ ከእኔ ስር ብዙ አካላቶች አሉ፣ የመንግስት አካላት አሉ፣ ሌላም ሌላም አካላት አሉ። ግን ምንም አፈጥር ገብቷል። ምንም አፍጥር እናንተ የምትሆኑ ማናችሁ? ጭስ አደጋ ላይ ነው ያላችሁት። ፕሮፌሰሩን እከሌሉ ልል አልችልም። ፕሮፌሰሯን ትልቅ ሳካል ነው ትልቅ አካል ነው፣ በጣም የሚታወቅ ነው። ሞር ኢንፍሉዌንሰር ነው። እከሌሉ ልል አልችልም። አሁንም ቢሆን ገብቷል። የራሴን ህይወትም አለ የዚህ እኮ ጋራንጃ አድርጉልኝ። ሌላው እንግዲህ እንደሰማችሁት የዚህ ፕሮፌሰር ነገር ነው። ይሄ ፕሮፌሰር በጣም በመንግስት ደረጃ ታዋቂነት ያለው በጣም ተሰሚነት አለው። ብዙ ፎሎወርስ ያሉት። ሰማችሁ በመንግስት የመንግስትን ትምህርት ቤት ይዞ የሚያስተምር እንግዲህ ምን አይነት እንደሚመለመል ምን ስራ እንዳያዛ አይተናል፣ በዶክተሩ አደል በዛ በትምህርት ቤት ውስጥ አሉ የሌሉ የተባሉትን ምሁራቸውን ጭንቅላታቸውን ወደ ሮቦትነት የሚቀየር ፕሮፌሰር አገራችን ላይ ቁጭ ብሏል። በመንግስት ትምህርት ቤት ውስጥ ስንት የድሃ ቤተሰብ ስንት ዙሮ አገርንም ወገኑንም እረዳለሁ ብሎ ከእናቱ ከአባቱ የወጣውን ህዝብ ወደ ሮቦትነት የሚያስቀይር ፕሮፌሰር ነው ሀገራችን ላይ ቁጭ ብሎ ያለው። በህዝባችን ላይ የሚቀልድ የዚህ ሰውዬ ስሙ ወጦ ማንነቱ ታውቆ ህዝቡ ሆ ብሎ ሆ ብሎ ማውጣትና ማን ያለበት እጁም መስጠት መትሻል አለበት። የትም መትም እንግዲህ እንዳይወጣ ነው የምፈልገው እኔ። አሁን እኔ ይህንን ይህንን ያው መቼም ወንድሞቻችን እየለቀቁ ስለሆነ ቪዲዮ፣ ሁሉም ነገር ተደራሽ ሲሆን ሰውየው ይወጣል። ከውጭ ወደ ውጭ ካመለጠ ሌላው በሌላ ፕሮጀክት ሰርቶ እንደገና ይመጣል። አያቸው አይደል መኮንን፣ የመኮንን ድምጥማጡ እየጠፋ ነው ብለን ደስ ሲለን በዚህ በአንድ በኩል ደግሞ እቺ ሰራተኛዋ ሊያ የምሰራውን ፕሮጀክት ደግሞ እየተከታተላችሁት ነው። ስለዚህ ይሄ ሰውዬ ከእግሩ ከወጣ አንድ ነገር ካልሆነ እንደገና ባሌላ አዲስ ፕሮጀክት ይመጣሉ እና ይሄንን ነገር እንደው ፈጣሪ ይርዳቸው የሃይማኖት አባቶች ወገኖቻችን፣ ሁሉም ተባብረው ይህንን ነገር አንድ ነገር ማድረግ አለባቸው ብዬ ነው የማምነው። ሌላው እንግዲህ የገረመኝ ነገር ደግሞ አቤል ከሰራው ዛሬ የጥላሁን ባለቤት ዋናው የነቺስ ሌባ ሰራተኛ የነሱ ዋናው ኃላፊ ሆና መገኘቷ ነው። እኔ በጣም ነው እኔ ምን አይነት ምን አይነት ሰዎች እንደሆኑ ነው የምነግራችሁ። እነዚህ ሰዎች እንግዲህ ሁሉን ሰው እንደያዙት ነው የሚያሳየው። እንግዲህ ባሏ ተያዘ፣ ተገላገልን እንላለን። ወናው ዋናው ደግሞ ለትልቁ ፕሮጀክት ዋናው ደግሞ እሷ ሆና እናገኛታለን። እና እነዚህ ሰዎች ተመልከቱ። እኔ በጣም የከበደኝ ነገር ያው እንደነገርኩ እሱ መሰለል ነው ዋነኛው ስራዬ። እሱ የሚያደርጋቸውን ነገሮች እየተከታተልኩ እነግራታለሁ። እሱ የሚያደርጋቸው ነገሮች ማለት ቤት ውስጥ መጥቶ የሚጽፋቸውን፣ የሚያንቀሳቀሳቸውን ፋይሎች በስልክ ነገሮች፣ ስልኩንም ሬከርድ አረጋለሁ፣ የሚያወራውን ፋይሎቹንም ፕሪንት እያደረኩ እሰጣታለሁ። ማለት ያው እንደምታውቀው ባልና ሚስት ስለሆነ ከቤት ውስጥ ያሉትን ነገሮች ከእኔ የሚደብቀው ምንም ነገር የለም ነበር። ስለዚህ እንደዛ ነገሮች ሁሉ እኔ በተዘዋዋሪ ለሷ ሰጣት ነበር። በግል የሚሰራቸውን ስራዎች ተደብቆ የሚያደርጋቸውን ነገሮች ሁሉ ነግራት ነበር። ስለዚህ ሰው ደግሞ ያ ስራ ስለሚያስደስታት ረጅም ጊዜ አብረን ቆይተናል እና አንዳንድ ብሮችን ትከፍለኝ ነበር። እንዴት፣ ምን እንደምል አላቅ። እንግዲህ እቺ ሴትዮ ባሏ ላይ ስትሰልል በባሏ ላይ ብዙ ነገር ስታደርግ የቆየች ናት እና እነዚህ ሰዎች እንዴት ነው ምን እንደምል አላቅም። ባልና ሚስት አንድ አካል አንድ አምሳል ናቸው አይደል? ይህን አንድ አካል አንድ አምሳልን የሚያፈርሱ ናቸው። እውነት በትክክል ሰይጣን መሆኑን የምታውቁት ይህ እንግዲህ ይሄ ነው የሰይጣን ስራ መሆኑን እሷን በባሏ ላይ ሲያሰልሏት ብዙ አመት የእሱን ስልክ የእሱን ዶኪሜንት የእሱን ሁሉን ነገር ኢንፎርሜሽን ስትሰጣቸው የከረመች ናት። እንግዲህ ተመልከቱ ባሏን የልጇን አባት አሳልፏ እየሰጠች ግን በነገራችን ላይ እሱ ግን ለልጆቼ ለባለቤቴ ብሎ ነው እጁን መጨረሻ ላይ የሰጠ። እሷ በላዩ ላይ ግን ይህን ያክል እንደምሰራበት አያውቅም ነበር። እኔ ሴት ልጅ በዚህ አይነት ጨካኝ አለዋት ወይ እስክል ድረስ ነው አሁን ሳስበው፣ እነዚህ ሰዎች የሚሰሩ ስራ፣ እንዴት ሴት ልጅ እንደዚህ ከወንድ የበለጠ ጨካኝ ናት ወይ የሚለውን ነገር አሚሮ ላይ እንዲመጣ አድርጓል። አብራው እየበላች እየጠጣች፣ አብራው እየተኛች ከኋላው ስታጠቃው የነበረች ነበረች ሴትዮ። ጭራሽ ደግሞ አሁን እሱ ሲታሰር የበላይ የበላይ ባለ ስልጣን እውነቱን ነው አቤል የጠየቃት ስልጣኑን በሱ ጥቃኝ ነበር ወይ ስልጣን ለማግኘት ነው ወይ? እውነተኛ ጥያቄ ነው። ይህም ማን ያደርጋል እንግዲህ ሰው ባሉን ይደግፋል እንጂ ለባሉ እንደዚህ አሳልፎ ይሰጣል በዚህ ደረጃ ገንዘብ እያገኘች እኔ እኮ መጀመሪያው ያኔ ሲያገኙት ጥይ ሽጉት ስታወጣ እሷ የነሱ ብያለው። እውነት ነው እስቲ የነሱ ናት እነሱ ናቸው ለምንም ለምንም ለሚያገኙት ሁሉ የጦር መሳሪያ የሚሰጡት ለምን ከአንድ እናት አጠበቁ መቼ ማንኪያ ነው እንደነ መስጠቱ ጦር መሳሪያ የምታወጣ እና ይሄ በጣም አሳዝኖኛል። እስኪ እናንተ ምን ትላላችሁ? ይሄን ስሰሙ ምን ተሰማችሁ? ለማንኛውም ስለዛ አስተያየታችሁን እንጠብቃለን። ተወንድሞች ስላዳመጣችሁኝ በጣም በጣም አድርጌ አመሰግናለሁ። ፈጣሪ ሀገራችንን ሀገራችንን ሰላም ያድርግልን። እነዚህ ወንድሞቻችን ከነዚህ ከክፉ ከጭራቆች ከሰይጣን አማኞች ይጠብቅልን። የነገውን ነገር መልካም ያድርግልን። ሀገራችንን ኢትዮጵያን ፈጣሪ ይጠብቅልን። እህት ወንድሞቼ እስካሁን ስላዳመጣችሁኝ እጅግ እጅግ አድርጌ አመሰግናለሁ። በሌላ አስተያየት እስከምንገናኝ ለዛሬው እዚህ ይሰናብታለሁ ባይ ኢትዮጵያ ዙሪ ፊትሽን ለፈታሪ፣ ኢትዮጵያ ዙሪ ፊትሽን ለፈታሪ፣ የሃይማኖት አባት ሁሎችን ትሪ ከመጣብሽ ጭንቀት ምንም እንዳትፈሪ።